የዛሬው መረጃ ጀማሪ ዶሮ አርቢዎችን የሚመለከት ነው። በተለይም ደግሞ ለመጀመር የምትፈልጉና ቦታ እየመረጣችሁ ያላችሁ የትኛው አካባቢ ለዶሮ እርባታ ይመቻል ብላችሁ ብዙዎቻችሁ እንግዲህ ሀሳብ ይገባችኋልና ለመምረጥም ትቸገራላችሁ። አንደኞቹ አካባቢዎች ላይ እንግዲህ ሞቃታማ ቦታ ላይ ዶሮ በጣም ይሆናል፣ በጣም ዶሮ ያዋጣል፣ ብዙ ሰዎች ሲሰሩም ይታያል። ቀዝቀዝ ያለ ቦታ ላይ ዶሮዎች ምናልባት ላይቋቋሙት ይችላሉ ብላችሁ ማስባችሁ ሊሆን ይችላል። ነገር ግን ዛሬ የምንመለከተው እንግዲህ ጠቅላላ ባለ መልኩ የትኛው አካባቢ ላይ ዶሮ እርባታው ቢከፈት አዋጭ ነው? ረዘም ላለ ጊዜስ መሰራት ይችላል የሚለውን ዛሬ በደንብ የምንመለከት ነው የሚሆነው። ምናልባት ቦታ እየመረጣችሁ ያላችሁ ካላችሁ እንግዲህ ማስታወሻችሁን ይዛችሁ መስፈርቶችን እያያችሁ ቦታዎችን መምረጥ ይኖርባችኋል። ይሄ የሚሆነው ግን ምናልባት የትኛውም አካባቢ ላይ ተንቀሳቅሼ መስራት እችላለሁኝ የሚል ዶሮ አርቢ ከሆነ ነው። ያ ማለት በአዲስ አበባ ዙሪያ ላይ ሊሰሩ ትችላላችሁ። ዱከም ቢሾፍቶ አካባቢ ሊሰሩ ትችላላችሁ። ወደ ሞጆ ልትጠጉ ትችላላችሁ። አዳማም አካባቢ ልትኖሩ ትችላላችሁ። በአዲስ አበባ ዙሪያም፣ ሆለታ፣ ሰበታ፣ ቡራዩ እነዚህ አይነት አካባቢዎች ላይ ጣፉን ጨምሮ ሊሰሩ ትችላላችሁ። እነዚህ አይነት አካባቢዎች ላይ ስትሰሩ ምን ከግምት ማግባት ማስገባት አለባችሁ? እንዲሁም ደግሞ ሞቅ ያለበት አካባቢ ላይ ለምሳሌ እኛም ያለንበት ዱከም ነው። እዚህ ዱከምም አካባቢ ላይ ብሰሩ ምን ከእናንተ ይጠበቃል የሚለው እነግራችኋለሁ ማለት ነው። ስለዚህ ቦታ መስፈርት ላይ ቦታን ስትመርጡ እንደ መስፈርት ማስቀመጥ ካሉባችሁ ነገሮች ውስጥ ቀደም ያለንሰጣቸው የሚገቡትን በደንብ እጠቅስላችኋለሁ። ስለዚህ ዛሬ የምንመለከተው ቦታና ቦታን ብቻ ነው ማለት ነው በተለይ የት አካባቢ ብጀምር ብላችሁ ጥያቄ ለሚፈጥርባችሁ ስራው ስኬታማ የሆነ አካባቢ ላይ መስራት እፈልጋለሁኝ ብላችሁ የምታስቡ ካላችሁ እንዲሁም ደግሞ በዋነኝነት ብዙ ሰዎች ግራ የሚያጋባቸው ነገር የሆነ አካባቢ ላይ ዶሮ እርባታ ሲበዛ ይታያል፣ ወይም ደግሞ ብዙ ሰዎች ሲሰሩበት ይታያልና ያ ለምን ሆነ የሚለውንም ደግሞ እንመልስበታለን። ብዙ ሰዎች አንድ አካባቢ ላይ፣ አንድ ከተማ ላይ፣ አንድ ሰፈር ላይ እንዴት ሊበዙ ይችላሉ? ምን ተገኝቶ ነው እዛ አካባቢ ብላችሁ ልጠይቁ ትችላላችሁ። የሆነ አካባቢ በአጋጣሚም ቢሆን በጉዞ ወቅት ላይ ስታዩ በጣም ብዙ ዶሮ እርባታዎች ታያላችሁ። እና አንደኛው ሲከፍት ሌላኛው የሚከፍታል፣ ሌላኛው የሚከፍታል፣ ሌላኛው የሚከፍታል እና ያ የሆነበት ምክንያት የራሱን የቻለ ሚስጥር አለው። እሱንም እንመለከታለን። ጠቃሚ ነው፣ ጠቃሚ አይደለም፣ ምን ከኛ ይጠበቃል የሚለውንም በደንብ የማስቃኛችሁ ነው የሚሆነው። ታዲያ እናንተ ደግሞ ይሄ ቻናል በጣም እየቀዘቀዘ ያለ ቻናል ነው። እንግዲህ ሌሎቹ ቻናሎች በጣም ተወዳጅ እየሆኑ ነው። ይሄኛው በምን አይነት ምክንያት እንደሆነ አላቅም። በጣም ቪው ቀንሶበታል፣ እንዲሁም ደግሞ ሰብስክራይበር ምንም የለም ማለት ይቻላል። እና ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ ብታደረጉ እና ቤተሰብ ብትሆኑ። እንግዲህ አመታትን ፈይተን እዚህ ደርሰናል። ሶስት አራት አመት ይሆነናል መሰለኝ በዚህ በዶሮ እርባታ ስራ ላይ መረጃዎችን ስንሰጥ እዚህ ደርሰናል። አብራችሁኝ ስለቆያችሁ አብራችሁኝ እስካሁን ያላችሁ አላችሁ ትነግሩኝ ያላችሁ እጅግ በጣም አመሰግናለሁ። አክባሪዎቼ ክበሩልኝ፣ እግዚአብሔር ያክብርልኝ። እንግዲህ ለእናንተ የሚመጠን መረጃ ነው እንግዲህ ብዬ በየጊዜው ማቀርብላችሁ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ክብር ሳይገባኝ ክብር ለምትሰጡኝም ከፍ ያለ አክብሮት ከአቅሜ በላይ የሚሆን አይነት አክብሮት ለምትሰጡኝም ለምታምኑኝም እጅግ በጣም አመሰግናለሁኝ እያልኳችሁ እንግዲህ መረጃውን በደንብ አካፍላችኋለሁኝ። ዛሬ ለጀማሪዎች የሚሆን ነው። ወረጅ ጀምራችሁም ከሆነ ራሳችሁ የምትገመግሙበትም ይሆናል። ምናልባት የተቋቋመ የተደራጀ አይነት እርባታ ዶሮችን ይዛችሁ እየሰራችሁም ካላችሁ ራሳችሁን የምትገመግሙበት በምን አይነት መንገድ እንደመጣችሁ ልክ ነው፣ ልክ አይደለም፣ ምናልባት ወደፊት ልታስተካክሉ የምችሉበትም አይነት ሁኔታ ሊሆን ይችላል። ስለዚህ ዛሬ ቦታ ምርጫ ነው የምንመለከተው። ቦታ ምርጫ ላይ ከመግባታችን በፊት ግን መቶ አራተኛ ዙር ነገ ይጠናቀቃል ስልጠናችን። መቶ ሶስተኛ ዙር አስቃኝቻችኋለሁኝ። መቶ አራተኛ ዙር ደግሞ በሚቀጥለው ቪዲዮ አስቃኛችኋለሁኝ። እንግዲህ በየሳምንቱ ስልጠናዎችን እየሰጠን እንገኛለን። ዶሮ እርባታ ላይ ምናልባት ሀሳቡ ኖሯችሁ ፍቅሩ ኖሯችሁ ፍላጎቱ ኖሯችሁ ለመስራት ትፈልጋላችሁ፣ ግን ምናልባት ምናልባት ላትሰሩ የምትችሉበት ሁኔታ አለ። ምናልባት እርባታው ላይ ላትገቡ የምትችሉበት ገንዘባችሁን ኢንቨስት ልታደረጉበት የማይፈቀድ ወይም ደግሞ የማያስችላችሁ ሁኔታ ውስጥ ልትገቡ ትችላላችሁ። ያ ከእናንተነታችሁ ጋር ከአካባቢያችሁ ጋር ከሙያችሁ ከባህሪያችሁ ጋር የማይሄድ አይነት ሊሆን ይችላል እና ስልጠናው ወስዳችሁ ከእናንተ የሚጠበቀው ነገር አውቃችሁ አይን ከፋች ነው። በነገራችን ላይ እኛ ስናስተምር ከሀበሻ ዶሮ አንጻር ነው የምናስተምረው ና በደንብ እንዲቀርባችሁ በደንብ ውስጣችሁ እንዲገባ ለማድረግ በጥሩ የሆነ ማብራሪያ ልምዱም ስላለን ማለት ነው። መቶ አራተኛ ዞር የደረስን ብቸኛው በኢትዮጵያ ብቸኛው የዶሮ እርባታ ስልጠና የምንሰጠው እኛን በየሳምንቱ የማይቋረጥ ነው ማለት ነው። ከተለያየ አካባቢ የሚመጡ ናቸው። ይሄ ቀረሽ የማይባል ስልጠና መኖ ዝግጅትም በተግባር የምታዩበት በወሬ ሳይሆን በተግባር የምታዩበት እርባታን በተግባር የምታዩበት አንዳንድ ዶሮ እርባታ ላይ ያስፈልጋሉ የሚባሉ ስራዎችን በተግባር የምታዩበት ነውና፣ ምናልባት ጥሩ ያው፣ ከዚህ በዘለለ ደግሞ መታችሁ ብታዩት በጣም የተሻለ ነው። እንግዲህ ወደ ቦታ ምርጫችን ስንገባ እናንተ ትልቅ ጥያቄ የሚፈጥርባችሁ ነገር እየፈታን እንሂድ። ብዙ ሰዎች አንድ አካባቢ ላይ እንዴት ሊሰሩ ይችላሉ? እንዴት ሊሰሩ ቻሉ? ምን አግኝተው ነው? ምን የተለየ ነገር አግኝተው ነው የሚለውን እንመልስ እንግዲህ፣ በሀገራችን ላይ በጣም በተለመደ አይነት ወጥ በሆነ አይነት መንገድ አንድ ዶሮ ከራሴም ልምድ ነው ነግራችሁ ዶሮ እርባታ ስጀምር ያለውበት ደረጃና አሁን ያለኝ አስተሳሰብ፣ ማለት ብዙ ዶሮ አርቢዎች እንግዲህ አንድ አካባቢ ላይ ሲበዙ፣ አንድ ዶሮ አርቢ ካለ አንድ ዶሮ አርቢ ሰዎች እና እኛ ስናየው እሱን ወይ እርባታውን ስንመለከት፣ ጭንቅላታችሁን ውስጥ የሚመጣው እዚህ አካባቢ ይሄ ሰውዬ የሰራው ምናልባት የተመቸ ነገር ስላለ ነው። አየሩ ተስማምቷችኋል። አካባቢው ጥሩ ነው ማለት ነው። ለዶሮ እርባታ ይመቻል ማለት ነው ብለን ከሱ ጎን ላይ መሬት ገዝተን ወይም ደግሞ መሬት ተከራይተን ወይም ደግሞ የተገነባ ቤት ካለ ተከራይተን እንገባለን ማለት ነው። ያለው እውነታ አንድና አንድ ይሄ ብቻ ነው። ማንኛውም ዶሮ አርቢ የትኛውም አይነት አካባቢ ላይ ሄዶ ዶሮ እርባታን መስራት ይችላል። ነገር ግን ደግሞ ሲሰራ የሚሰራበት አይነት መንገድ ሌላ አይነት ካለው ለምሳሌ ባነጻጸረላችሁ አዲስ አበባ አካባቢ ላይ የሚሰራ የዶሮ ዶሮችን የሚያረባ ሰውእና ቢሾፍቱ አካባቢ ላይ መጥቶ ዶሮችን የሚያረባ ሰው ተመሳሳይ የሆነ አያያዝ አይኖራቸውም ፈጽሞ። አሁን ግን አሁን ባለው ሁኔታ እንግዲህ ጥሩ ደረጃ ተምሯል ብላችሁ የምታስቡትም አይነት ባለሙያ ፋርሙ ገብታችሁ ዴይሊ አክቲቪቲውን ብትገመግሙ እንግዲህ፣ ሁሉንም ማለት አይደለም፣ ግን እኔ በጣም የገጠሙኝ እንዲሁም ደግሞ አርቢውም ራሱ ሰዎች ተምረውም ራሱ ስልጠናው ወስደው ራሱ ከሰዎች የሚያዩትን ነገር መድገም ይመቻቸዋል፣ ልበል ወይ ይቀላቸዋል። ከሁለት አንዱና የሆነ አካባቢ ያየነውን ስራ ፈጽሞ መድገም የለብንም። አካባቢያችንን የሚመስል ስራ መድገም አለብን። እዛው አካባቢ ላይ ምናልባት ከጎረቤት ያየነውን አይነት አሰራር ጥሩ ነው መጥፎ ነው የሚለውን መዝነን መጠቀም ይኖርብናል እንጂ ፈጽሞ አያያዛችን ተመሳሳይ ሊሆን አይገባም። እንዴት? በጣም ፈጽሞ ተቃራኒ የሆኑ ቦታዎች ላይ ተመሳሳይ የሆነ ቤት ግንባታ ሊኖር ይችላል? መኖር የለበትም። አይታችሁ ከሆነ ግን ዶሮ ቤት እራሱ እናንተ በሆነ በጉዞ ላይ ወይም ደግሞ በአንዳንድ ቦታ ላይ ስትሄዱ የዶሮ ቤቶችን ስትመለከቱ ተመሳሳይ የሆነ አቀማመጥ አላቸው። ተመሳሳይ የሆነ ቁመት አላቸው። ተመሳሳይ የሆነ የአየር ዝውውር መስኮት አላቸው። እነዚያ ነገሮች እንዴት ሊሆኑ ይችላሉ? አንዳንድ ቦታ ላይ እኮ መስኮት የማይፈልግ ቤት ሊኖር ይገባል ስናይ ማለት ነው። ስለዚህ ተመሳሳይ የሆነ መሆን የለበትም። ቦታ መረጣችን ላይ አካባቢያችንን መሰረት ያደረገ ቤት ግንባታ ሊኖረን ይገባል። ቦታውን ስንመርጥ ደግሞ የትኛው አካባቢ ምቹ ነው፣ የትኛው አካባቢ የተሻለ ነው ለዶሮቻችን የሚለው እናንተ ያላችሁበት አካባቢ ላይ የተሻለ ነው። እናንተ በቀላሉ ዶሮቻችሁን ለመቆጣጠር ዶሮቻችሁን ለመንከባከብ በቀን ሶስትና አራት ጊዜ ያክል ተመላለሱ ብትባሉ መመላለስ የምችሉበት አይነት ቦታ ላይ በቅርብ የራሳችሁን ሰው ልታገኙ የምችሉበት ቦታ፣ በቂ ትራንስፖርት ያለበት ቦታ፣ መሰረተ ልማት ያለበት ቦታ ላይ ከዚህ በተጨማሪ ደግሞ የነዚህ ቨተርነሪ ሰርቪሶች የምታገኙበት ወይም ደግሞ ዶሮቻችሁ ቢታመሙ መድኃኒት ልገዙበት የምችሉ በቀላሉ ክትባቶችን ልታገኙ የምችሉበት ሰራተኛ ልታገኙበት የምችሉት ወይም ደግሞ ቤት የተሰራ ቤት ልታገኙባቸው የምችሉባቸው አካባቢዎች ላይ መስራት ይጠበቅብናል ማለት ነው። ከዚህ ቀደም ቦታ መረጣ ላይ የሚከራዩ ቤቶችን ስንከራይ ምንድን ነው ዋጋቸውን ከፍና ዝቅ የሚያረጉ ነገሮች ብዬ ቪዲዮ ሰርቻለሁኝ እና መመልከት ያሉባችሁ እዛ ላይ መለስ ብላችሁ በደንብ ቪዲዮ ማግኘት ትችላላችሁ። በተለይ በኪራይ ቤት ደግሞ ለመስራት የምትፈልጉ ራሱን የሆነ መስፈርት አለው። አካራዩን የምትጠይቁት፣ የአካባቢ ሰው የምትጠይቁት፣ ራሳችሁ አይታችሁ ደግሞ የምትመዝኑበት አይነት ሚዛን አለና እነሱን ነጥቦች ማወቅ ያስፈልጋል። መለስ ብላችሁ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። ስለዚህ የትኛው አካባቢ ጥሩ ነው የሚለውን ለማጠቃለያ ያክል ለእርባታ ጥሩ የሚባል ቦታ ላይ ወይን አደጋ የሆነ ቦታ ላይ በጣም ጥሩ ነው። ወይና ደጋ በጣም የማይቀዘቀዝ በጣም የማይሞቅ። ስለዚህ አንድ ዶሮ አርቢ ግን ወይና ደጋ ያለበት አካባቢ ላይ መስራት እፈልጋለው የሚል ሰው የወቅቶች መፈራረቅ አለና መሞቅና መቀዝቀዙ የማይቀር ነገር ነው። እንግዲህ ወፍ የወቅቶች መፈራረቅ እንግዲህ ቋሚ የሆኑ የአየር ጸባዮችን አይነኩም ማለት አይቻልም፣ ይቀያይሯቸዋል። ስለዚህ ከዚህ ጋር ተያይዞ ከፍና ዝቅ ስለሚል አርቢው ጭንቅላት ውስጥ መስራት ያለበትና ዝግጁ መሆን ያለበት ሲሞቅ ምን አደርጋለሁ ሲቀዘቅዝ ምን አደርጋለሁ ነው። ምናልባት ምናልባት እንግዲህ ይሄ ቪዲዮ ከተመቻችሁ በቀጣይ ለሞቃት ቦታ የምንይዛቸው አያያዝና ለቀዝቃዛማ ቦታ ወይም ደግሞ ዝናባማ በሆነበት ሰዓት ለክረምት ሰዓት ደግሞ ምን አይነት አያያዞችን መያዝ እንደሚኖርብን እንመለከታለን ማለት ነው። ስለዚህ ያላችሁበት አካባቢ ነው ምቹ፣ አሁን ያላችሁበት፣ አሁን ያሰባችሁበት ይሆነኛል ብላችሁ ያሰባችሁት እንጂ ሰዎች ሲሰሩበት ያሉበት ወይም ደግሞ ሰዎች በተደጋጋሚ ዶሮ ቤት ሲከፍቱ ያያችሁበት ቦታ ላይ አይደለም። ሰዎች ሰብሰብ ብሎ መስራትን ይፈልጋሉ አይደል? ያ ማለት ለመኖሪያ ቤት እንኳን ቤት ስንመርጥ እኮ በጣም ገላጣማ ሰው የሌለበት ቦታ ላይ ኑሩ ብንባል በጣም ይደብረናል፣ ወይ ቦታው ይቀፈናል፣ አይመችም ሰው የሌለበት እንላለን። ዶሮ እርባታን በተመሳሳይ ያ ሆኖብን ነው፣ ያ ችግር ይዞን ነው እንጂ ለዶሮ እርባታ እጅግ ምቹ የሚሆነው ሰው የሌለበት ቦታ ነው፣ እርባታ የሌለበት ቦታ ነው። ስለዚህ ከዚህ ጋር ተያይዞ እነዚህን ከግምት ውስጥ ማስገባት ያስፈልጋል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ እርባታው ለመጀመር ስታስቡ በቃ ጭንቅላታችሁ ውስጥ ሊመጣ የሚገባው ነገር የትኛውም አካባቢ መስራት ትችላለሁ። ግን እኔ አዳማ አካባቢ፣ ሞጆ አካባቢ መስራት የምፈልግ ከሆነ ለሞጆ አይነት አያያዝ ምን አይነት በቃ እስኬጁሉን ማውጣት አለባችሁ። የትኛውን ስራ በየትኛው ጊዜ እንደምሰሩት፣ በየትኛው ሰዓት እንደሚሰራ እንዲሁም ደግሞ አያያዝ ብቻ አይደለም። ቤቱ ለአካባቢ ምቹ ነው ወይ ላለው አየር ጸባይ ምቹ ነው ወይ የሚለውን በተለይ በተለይ ጥንቃቄ ማድረግ ያለባችሁ ስትገነቡ፣ ጥንቃቄ ማድረግ አለባችሁ። በተለይ የራሳችሁ ግቢ ሆነው ከፍተኛ ወጪ አውጥታችሁ ትልቅ እርባታዎችን ለመፍጠር የምትፈልጉ በጣም የሚያስደነግጡ እርባታዎች አሉ። ለምሳሌ በጣም ከፍተኛ በሚሊዮን ብሮች ወጥቶበት ያልሆነ አይነት አቀማመጥ፣ ያልሆነ አይነት የቤት ዲዛይን የሚሰሩ ሰዎች አሉ፣ ባለሀብቶች። ለምን እነሱም ጭንቅላታቸው ውስጥ ያለው ባለሙያውም ደግሞ ጭንቅላት ውስጥ ያለው አናጺው፣ ግንበኛው ዶሮ ቤት እኮ እንደዚህ ነው የሚሰራው፣ ሌላ ቦታ እኮ እንደዚህ ነው የሚሰራው ብሎ ነው ያለውን ሌላ ቦታ ላይ ያለውን ኤክስፒሪየንስ እዚህ ጋር መጥቶ መሬት ላይ የሚያወርደው ማለት ነው። ስለዚህ ባለሙያዎችን ስንመርጥ ቤቱን የመስራት አቅማቸው ላይ ነው እንጂ ዲዛይን አወጣጣቸው ላይ አይደለም። አናጺ ግንበኛ፣ ቤቱን ረጅም ጊዜ ያለጥገና እንዲያገለግል ንብረትነቱ እንዲቆይ እነው አድርገን የምናሰራቸው ወይም ደግሞ ሙያቸውን ነው እንጂ ዲዛይን አወጣጥ ላይ ሜትር አቀማመጥ ላይ የቤቱን አቅጣጫ ካሪያ አወጣጥ ላይ እነዚህ ነገሮች መሳተፍ የለባቸውም ብዬ ነው ማምነው ነ ለምን? ትንሽ ወጣ ያለ ሳይንስ አለው። እነሱ ከለመዱት እነሱ ከዚህ በፊት ሲሰሯቸው ከነበሩ ቤቶች ወጣ ያለ ነገር አለው። ስለዚህ ለዶሮ እርባታ ራሳችሁ ዲዛይኑ አውጥታችሁ ለአካባቢው የሚሆን አይነት ዲዛይን አቅርባችሁ መስራት ይኖርባችኋል እንጂ ከሆነ ቦታ ላይ እያየነውን እዚህ አካባቢ ላይ መጥቶ መድገም ትንሽ የሚያስቸግር ይመስለኛል። እና ከዛ ጋር ተያይዞ ነው ስላደመጣችሁኝ በጣም ሀሳቤን ጠቅላላ አድርጌያለሁ ብዬ አስባለሁኝ። ከይቅርታ ጋር እንግዲህ በጣም ጥያቄ ከሚፈጥሩ ነገሮች ውስጥ አንዱን አንስቼ ነው ዛሬ ሀሳብ የሰጠሁበትና ምናልባት የተወሰነ ነገር መረጃ እንዳገኛችሁበት በጣም ተስፋ አደርጋለሁኝ። በቀጣይ እንግዲህ የተለያዩ መረጃዎችን እሰጣችኋለሁኝ ከዛ ጋር ተያይዞ አብረን እንቆያለን ማለት ነው።